እናንተ ኤሎ ከሌላ ሰው ገመታለች መታለች ወይ? የበላቸው ዛንድሮ ዘንድሮ። እናንተ የምር እንደ ኤሎ ትላንትና ኮ ፎክራለች። እኔ አሁኑም ደስተኛ ነኝ፣ አሳያሃለሁ ኤሎ ምን እንደሆነች ብላ ትላንትና ላይ አቦም ተናግራ ነበረች። እናንተ ወዮ ጉድ በሉ የዛሬ ጉድ በሉ ቤተሰብ ማለት ነው። ሄሉ ከሌላ ሸበላ ጋር መጥታለች። ቤተሰብ ጉድ ያስብላል። ጥራሻ ህይወት ይቀጥላል፣ ማታ እንገናኛል አለችው። ጉድ ጉድ ጉድ ጉድ ጉድ በጎንደር በሉ። አሁን ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልጅዳና ናችሁ? የኔ ዳና እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦች የዛሬ ገርሞኛል። እውነት ለመናገር ኤሎ እንደፎከረችው እናንተ እውነት አድርጋ አምጥታለች። እሱ ለመቃጠል ነው እውነት ለመናገር መቼም ህይወት ይቀጥላል ብዬ አላስቡ። ያቡን ለመናደድ ነው ብዬ ነው ማስቡ። ቤተሰብ ለምን እሱ ብዙ ጊዜ ያቡ ችግሩ ምንድን ነው? ከልዑል ጋር ሲትሆነው እሱን ከሄሉ ጋር እሱን ሲሆን ልዑሉን እየጠረጠረ ስለሆነ ነው። ሄሉ ዛሬ ምን አደረገችው? ከሌላ ሸበላ ጋር መታለች ማለት ነው። እሱን ለመናደድ ነው። እናንተ ብድር በብድር ነው። ለምን ያቡም እኮ ምናል ታውቃላችሁ። እኔም እኮ ነይና አግዥኝ ብዬ ልዩን የጠራሁበት ምክንያት ለዚህ ነው። ስለዚህ ለካ እስከ ዛሬ እኔ ላይ ነበር እንዴት ትጫወቱ የነበረ፣ እንዴት እንደዚህ ታደርጉኛላችሁ? ብላ ኤሉ ተናዳ፣ ዛሬ በኤሏ ምን አደረጋችሁ? ሌላ ወንድ ይዛ አምጥታለች ማለት ነው። ይቀጥላል። ማታ እንገናኛል አለችም ኤሉ። በፍጹም አታደርግም በነገራችን ላይ ሴት ልጅ ከቆረጠች መቼም አትመለሱም ታውቃላችሁ አይደል? ህይወት ይቀጥላል። ስለዚህ ኤሉ በጣም አደነቅኩሽ። ዛሬ እንግዲህ ያው ምን እንደሚሆን አላውቅም። እሳት ይጎርሳል፣ እሳት ይጎርሳል። እናንተ አረ እንደዚህ አታደርጉ። እግዚአብሔር እሱም ደግሞ ያው እውነቱም ተናግረዋል፣ ልዩም ተናግራለች። ይቅር ብላለች እኮ ኤሉ ማለት ነው እና እኔም ኤሉ ምን አይነት ሴት እንደሆነች አሳያሃለሁ በማለት እንግዲህ፣ አሁኑም ደስተኛ ነኝ እግዚአብሔር ይመስገን ብላ ትላንትና አተናግራ ጥላ ሄዳ ነበረች። እንግዲህ እነ ልዑል ደግሞ እናስተካክላለን በማለት ነው የተለያዩ ማለት ነው። እና ኤሉ እንግዲህ እኔ እንደተረዳው ማለት ነው ያቡን ለመናደድ ነው ቤተሰብ፣ እንጂ የእውነት ከዚህ ልጅ ጋር ህይወት ትጀምራለች ብዬ መቼም አላስብም። እሱን ለመናደድ ነው ብዬ አስባለሁ። እንግዲህ የአቡ አይዞ አይዞ አይዞ አይዞ አይዞ ይሄ ሁሉ የአንተ ጥፋት ነው። ነገሮቹን ቶሎ ብላችሁ ብትፈቱ ይሄ ሁሉ ነገር ውስጥ አትገቡም ነበረ። ለማንኛውም ቤተሰብ ማታ በጉጉት እንጠብቃለን ማለት ነው። እኛ ሻባሎች በጣም ነው ያደነኳት። እግዚአብሔር ጀግና ሴት ናት። ጌታ ነው የምላቸው። እንግዲህ የአቡ ዛሬ እሳት ነው የሚጎርሰው እላቸዋለሁ ቤተሰብ ማለት ነው እና እንደዚህ ባትደራረጉ ደስ ይለኛል። ብቻ ፍቅር ተባብላችሁ በፍቅር ብትጀምሩ ደስ ይለናል ብዬ አስባለሁ እና ኤሉ ተይታይ እሊም ጥሩ አይደለም። ያቡም እንግዲህ እውነቱም ተናግሯል በጊዜ የጠረዋት ታግዘኝ ብዬን የጠራው እንጂ በሟላቸው ምንም ነገር የለንም፣ በማለት እሷም ተናግራለች። እሱም ተናግረ። እውነት ለመናገር እንግዲህ ኤሉም እንግዲህ ብድር በብድር ነው በማለት ሌላ ወንድሜ ይዛ መታለች ማለት ነው። ጉድ ያስብላል ጋይስ።